ሀሳብ እንግዲህ ወደ ፍቅራቸው ተመልሰዋል። መጨረሻችሁን ያሳምርላችሁ እላለሁኝ። እንግዲህ ተስፋ ያልቆረጠች አበባ ስለመልማለች ይባላል እና እንዳልክ ዛሬም ያው ተስፋ አልቆረጠም። መጨረሻውን ታያላችሁ፣ ያኔ ታመሰግኑኛላችሁ እያለ እንግዲህ መጥቷል ዛሬ ደግሞ እና እንዳልክም አንድ የምናገረው መልእክት ይኖረኛል እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮትና በትህትና እጠይቃችሁ አለሁ ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ናችሁልኝ? አለሁላችሁ፣ እኔ ደህና ነኝ። ውድ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ ቤታችሁ ቤቴ ቤታችሁ ነው። እንግዲህ ሀሳብ አስተያየታችሁ እንድትሰጡ ጋብዣችኋለሁኝ እንግዲህ ሄሉ በእርግጥ ዛሬ ሳይሆን ተትናንት ነው ወዲያ በተለቀቀው ቪዲዮ እንዲታረጉ መጨረሻው ላይ ቪዲዮውን አይተናል ብዬ አስባለሁ። ሁላችሁም እንዲያያችሁት ባለሙሉ ተስፋ ነኝ። እንግዲህ ዛሬ እንደዚህ ሳቅ በሳቁ ነው። ልቁልም እንግዲህ ልዩም እንግዲህ ደግሞ ይሄኛው ልጅ አላውቀውም። እሱም እንግዲህ በደስታቸውን ገልጸዋል ማለት ነው። በጣም ደስ ይላል። ከዚህ በኋላ እንግዲህ እንደማትጣሉ እና ሌላ ነገር እንደማይፈጠር ተመካክራችሁበታል ብዬ አስባለሁኝ ማለት ነው። ለወንድሜ እንዳልክ ደግሞ እንግዲህ እንዳልክ የራሱ የሆነ ነገር ይኖረዋል ብዬ አስባለሁኝ። ስለዚህ እኛ መጨረሻውን አብረን ማየት ነው ያለብን እንጂ ምንም የምናውቀው ነገር ስለሌለ ይሄ ነው ይሄ ነው ብለን የምንለው ነገር ያለ ነገር አይመስለኝም። ምክንያቱም ምንም የምናውቀው ነገር ስለሌለን ማለት ነው። እና እንዳልክ ታያላችሁ፣ ምናምን እሱ ወይኔ ናት እያለ ነው አሁንም ብዬ ነው የማስበው። እና እንግዲህ እንዳልክ በውስጡ የያዘው ዛሬ ደግሞ ናሂን ፖስት አርጓል። ናሂን ነው ታምፕሊን ላይ አስቀምጦ የመጣው ማለት ነው። እንግዲህ አብረን የምናይ ይሆናል። ሄሎ አሁን ደስተኛ ሆናለች ከያብጋ እንግዲህ ዛሬ ሳቅ በሳቅ ሆነዋል፣ ሌላ አለም ውስጥ ገብተዋል ብዬ ነው የማስበው ና ይመቻችሁ ነው የምለው። እንግዲህ ያው መጨረሻችሁን ያሳመርላችሁ የሰው ልጅ መጀመሪያው ሳይሆንም መጨረሻው ሲያምር ነውና፣ እንግዲህ መጨረሻችሁን ያሳመረላችሁ ነው የምለው። እንግዲህ እንዳልክ ወንድሜ ሄሉ ትክክለኛ ፍቅር እንግዲህ ከያብ ጋር ከሆነ ያው ዝም ማለት ይሻላል ብዬ ነው። ከያብ ጋር እንዴት ተጣላች ወዲ እንዳልክ ትመለሳለች የሚል አላማ ነበረኝ፣ እውነት አልደብቃችሁም ማለት ነው። ነገር ግን ደግሞ ሄሉ ስለ እንዲያልክ ጭራሽም ሲያነሱባት አትወድም ብዬ ነው ማስበው። እንዴት ተረድኋት ሆነ። እንዲሁም ኮሜንት ላይ ያልፈነ ሰው አትጻፉብኝ እያለች ነበር። እውነት ለመናገር እና ናቲን ይሁን እንዲያልክን እማቀው ነገር የለኝም። ናቲ እንኳን አቁሟል ይመስለኛል። አሁን ላይ ሁሉንም ነገር ትቷል። ናቲ አሁን ላይ ሁሉን ነገር ትቷል፣ አቁሟል። ጀመር ናቲ የሆነ ጊዜ አንድ ቪዲዮ መልስ ሰጠ። ከዛ ጀምሮ አልሰራም ትቷል ማለት ነው፣ አቁሟል በቃ፣ ከሄሉ ወጥቷል ብዬ ነው ማስበው። ማለት ነው እንግዲህ አንዱ እንግዲህ እንዳልክ ነው አፍቅሯት ይሆናል ብዬ አስብኩኝ። መጀመሪያ ማለት መጀመሪያ አምልጠው ከሄዱ በኋላ ገባችሁ፣ በጣም ፍቅር ስለሚይዝ ይመስለኛል እንዳልክ እንደዚህ የሚሆነውና፣ አሁን ደግሞ ሄሉ ደግሞ ከያብን በጣም ተወደዋለች ሄሎ፣ እውነት ለመናገር ከፊቱ ያስታውቃል፣ ከፊቱ ያስታውቃል። ሄሎ ያብን በጣም ነው የምትወደው፣ በጣም ተወደዋለች። እውነት ስነግራችሁ በጣም ታፈቅረዋለች፣ በጣም ነው የምታፈቅረው። እና እሷ እሱ ሲሆንላት እሷ ደስታውኛዋ ነው ሲጀመርም መኖርም ማግባት የምፈልገው የሚመስለኝ ያብን ነው፣ ሄሉ ማለት ነው፣ በጣም ነው የምትወደው። ቪዲዮ ላይ እንኳን እያያችኋት ከሆነ በቃ ሂዳ ለልቡ ስር ሂዳ ልቡ ስር ነው ልጥፍ የምትለው ሂዲያ ዛር ነው ልጥፍ የምትለው እና ያብን በጣም ተወደዋለች ይመስለኛል። እንግዲህ የሉዬ እንግዲህ የሉይ መጨረሻሽን ያሳምርልሽ ነው ምለው ሌላ ምንም አልልም። እግዚአብሔር መጨረሻችሁን ያሳምርላችሁ ነው ምለው። አንተም የእውነት የምታፈቅራት ከሆነ ግልጽ ሁነህ ቀረባት እባክህ። አሁን ደግሞ ትንሽ ከሄዳችሁ በኋላ ሌላ ከስተት ፈጥራችሁ ደግሞ ለነገሩ የዩቲዩብ ነገር አይታመንም። ዛሬ ስቃችሁ ነገ ራንክ ብላችሁ ነው የምትመጡ እናንተ እናንተ ነገር አይታመንም። ግን አሁን አሁን እኛም የስራው ባህሪ ስለገባን ምንም እያልናችሁ አይደለም። የመሻችሁ ስሩ። ምክንያቱም እንደዚህ እያሉ ካልሰሩ ቪዩ ስለማይታይ፣ ቪዩ ካልታይ ደግሞ እነርሱ ጥቅም ስለሌላቸው ያው ሁላችንም እንረዳቸዋለን ብዬ ነው ተስፋ ማድረገው እንግዲህ ይሄ ነው ጥሩ ሂዳችኋል። ጥሩ ጥሩ ሰርተዋል። እንሄዱ በመሀል ነው እንዲሁም የሆነ የመነቃት መንገድ የመጣባቸው እንጂ አሪፍ ነው የሄዱ። እውነት ለመናገር በጣም የሆነ እርጉዝ ነኝ ካለች በኋላ ነው ሰው የነቀው እንጂ ከዛ በኋላ ባለው ቪዲዮ ማንም ሰው አልነቃባቸውም። እውነት ለመናገር ግን ያኔ እርጉዝ ነኝ ብላ የመጣች ለታ ግን ሰው ነቃባች። እና እንዲያልክዬ ብትተው እንግዲህ ይሻልሃል ነው የምለው፣ እንዲያየሁት እንደተረዳሁት ከሆነ ለማንኛውም ሁላችንም አብረናቸው እየተጓዝን አብረናቸው የምናየውን እናያለን እላለሁኝ። ይህንን ነው የምለው። ወዳችኋለሁ፣ አከብራችኋለሁ። መልካም መሸድ ይሁንላቸው። አመሰግናለሁ። ባይ ባይ።